ከአውሮፓ ውጪ በመመረጥና የካቶሊክ ቤተ ክርስቲያንን በመምራት የመጀመሪያው የሆኑት ሊቀ ጳጳስ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸውን ቫቲካን ስታስታውቅ ያዘኑት የአንድ ወይም የአስር ሀገራት ዜጎች ብቻ አይደሉም። ከአንድ ነጥብ አራት ቢሊየን በላይ ካቶሊካውያንና በሊቀ ጳጳሱ ሰብአዊነት ቁም ነገርን የሚያስታውሱ ሁሉ በእጅጉ ደንግጠዋል። ሐዘናቸውም እስካሁኗ ደቂቃ ድረስ ጽኑ ነው። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቀ ጳጳሳት ፍራንሲስ የቀብር ሥነ ሥርዓት መሪር ሐዘን ባረበበበት ሁኔታ ተፈጽመዋል። ጤና ይስጥልን። ይህ ከዓለም ዙሪያ ነው። ታላቁ ሰው ፖፕ ፍራንሲስ የዛሬ ርዕሰ ጉዳይ ናቸው። ከልጅነት እስከ ዓለም አቀፍ መንፈሳዊ መሪነት የረዘመ መንገዳቸውን ባጭሩ እናወሳለን። ዮሐንስ ክፍሌ አዘጋጅና አቅራቢው ሲሆነው አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ዓለም አቀፏን የካቶሊክ ቤተ ክርስቲያን ለ12 ዓመታት የመሩት ፖፕ ፍራንሲስ አርጀንቲናውያን ቤተሰቦቻቸው ያወጡላቸው ስም ጆርጅ ማሪዮ በርጎሊዮ የሚል ነበረ። ቤርጎሊዮ በአርጀንቲና ዋና ከተማ በቦነስ አይረስ ተወልደው ያደጉ ሲሆን የሁለተኛ ደረጃ ትምህርታቸውን በኬሚስትሪ ዲፕሎማ በማጠናቀቅ በነገረ መለኮት ድግሪ አግኝተው ሥነ ጽሑፍና ሥነ ልቦናን አስተምረዋል። በአውሮፓውያኑ 2010 በሰጡት ቃለ ምልልስ 13 ዓመት ሲሆናቸው ሥራ እንዲጀምሩ ወላጆቻቸው ያበረታቷቸው ስለ ነበር በአንድ የሹራብ ፋብሪካ ውስጥ በጽዳት ሠራተኝነት እንዲቀጠሩ አደረጓቸው። ከዚያም በኋላ ከጽዳት ስራው በተጨማሪ በምሽት ክበብ ውስጥ የጥበቃ ሠራተኛ ሆነው መስራታቸውን ሮም ውስጥ በሚገኝ አንድ ቤተ ክርስቲያን ውስጥ ሲናገሩ ብዙዎችን አስደንቀዋል። በተጨማሪም በአንድ የምግብ ማቀነባበሪያ ፋብሪካ ውስጥ ሰርተው ነበረ። እግር ኳስን አፍቃሪ ነበሩ። ርዕሰ ሊቃነ ጳጳሳት ፍራንሲስ በልጅነታቸው የሚደግፉት የአካባቢያቸው የቦነስ አይረስ ቡድን የሆነው የሳን ሎሬንዞ ዳልማግሮ የዕድሜ ልክ ደጋፊ ነበሩ። በአውሮፓውያኑ 2014 ሳን ሎሬንዞ ኮፓ ሊበርታዶሬስ የተባለውንና በደቡብ አሜሪካ የክለቦች እግር ኳስ ውድድር እጅግ የከበረውን ዋንጫ ሲያሸንፍ በክለቡ የ106 ዓመታት ታሪክ ውስጥ ለመጀመሪያ ጊዜ ከፍተኛው ውጤቱ ነበረ። ጳጳሱ ለክለቡ ያላቸው ድጋፍ ለድል አድራጊነቱ ምክንያት ሊሆን ይችላል ወይ ተብለው ሲጠየቁ፣ በጣም ደስተኛ ነኝ፣ ይህ ተአምር አይደለም በማለት ብቻ ነበረ ደስታቸውን የገለጹት። ቡድኑ በዚያው ዓመት የአርጀንቲናን ከፍተኛ ዲቪዚዮን አሸናፊ በመሆን የቡድኑ አባላት ከጀርባው ፍራንቼስኮ ቻምፒዮን ወይም ሻምፒዮኑ ፍራንሲስ የሚል ጽሑፍ የሰፈረበት የቡድኑን ማሊያ ለጳጳሱ አበርክተዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ በተጨማሪም ሊዮኔል ሜሲና ዲየጎ አርማንዶ ማራዶናን ጨምሮ በርካታ የእግር ኳስ ተጫዋቾችን እንዲሁም ስዊድናዊውን ኮከብ ተጫዋች ዝላታን ኢብራሂሞቪች ጣሊያናዊውን ግብ ጠባቂ ጂያንሉጂ ቡፎን ጋር ተገናኝተዋል። የጳጳሱ ሕልፈት ይፋ ከሆነ በኋላ አራት የጣሊያን ከፍተኛ የእግር ኳስ ሊግ ሴሪኤ ጨዋታዎች ተሰርዘው ወደ ሌላ ጊዜ ተላልፈዋል። ከሌሎች ጋር መጓዝን ይመርጣሉ። ርዕሰ ሊቃነ ጳጳሳት ፍራንሲስ ለረጅም ጊዜ አገልግሎታቸውንና እንቅስቃሴያቸውን ቀለል ያለ በማድረግ ስነ ምግባራቸው ይታወቃሉ። ለዚህም የመጓጓዣ ምርጫቸው ማሳያ ነው። ርዕሰ ሊቃነ ጳጳሳት ሆነው ከተመረጡ በኋላ ወዲያውኑ ለጳጳስ የተዘጋጀውን ቅንጡ ሊሞዚን ከመጠቀም ይልቅ ከካርዲናሎቻቸው ጋር በአውቶብስ ነበር የሄዱት። ርዕሰ ሊቃነ ጳጳሳት ከመሆናቸው በፊት በቦነሳይረስ በአስቸጋሪ የሕይወት ዘይቤያቸው ይታወቁ የነበሩ ሲሆን ካርዲናልና ሊቀጳጳስ የሆኑትም እዚያው ነው። ፍራንሲስ በአውቶቡሶችና በከተማ የምድር ውስጥ ባቡሮች አዘውትረው መጓዝን የሚመርጡ ነበሩ። ወደ ቫቲካን በአውሮፕላን ሲጓዙ በአንደኛ ማዕረግ ሳይሆን በመደበኛው የኢኮኖሚ ክፍል ውስጥ ቦታ ይዘው ነበር የሚሄዱት። በጵጵስና ዘመናቸው የቅንጦት መኪናዎችን የማይጠቀሙት ፍራንሲስ ውድ ያልሆኑትን የጣሊያን ስሪት ፎርድ ፎከስ ወይም በአውሮፓውያኑ 2015 አሜሪካን ሲጎበኙ እንደ ፊያት 500 ኤል ያሉ ሞዴሎችን በመምረጥ ይታወቃሉ። ብዙ ጊዜ በጉብኝት ወቅት ለሰዎች ሰላምታ ለመስጠት ፖፕ ሞባይል የተባለውን ግልጽ መኪና ይጠቀሙ ነበረ። ነገር ግን በእሳቸውና በተሰበሰቡ ምዕመናን መካከል ጥይት መከላከያ መስታወት ያላቸውን ተሽከርካሪዎች አይወዷቸውም። እንዲህ ያለውን ሁኔታ በሰርዲን ጣሳ ውስጥ ያሉ ያህል እንዲሰማቸው እንደሚያደርጋቸው ገልጸዋል። ቀልድ አዋቂ ነበሩ። ርዕሰ ሊቃነ ጳጳሳት ፍራንሲስ በተገኙባቸው ስፍራዎች ሁሉ በቀልድና በሳቅ ይታወቃሉ። በአውሮፓውያኑ 2024 ከ15 ሀገራት የተውጣጡ ጂሚ ፋሎን፣ ክሪስ ሮክና ሁቲ ጎልድበርግን ጨምሮ ከአንድ መቶ በላይ ኮሜዲያንን በቫቲካን አስተናግደዋል። ከአርባ ለሚበልጡ ዓመታት በየቀኑ አቤቱ ጌታዬ ሆይ ጥሩ ቀልድ ለዛሬ ስጠኝ እያሉ ይጸልዩ እንደነበር ለኮሜዲያኑ ተናግረዋል። ይህም በአስራ ስድስተኛው ክፍለ ዘመን በእንግሊዝ ንጉሥ ሄንሪ ስምንተኛ በሀገር ክህደት የተገደለውና በኋላም በካቶሊክ ቤተ ክርስቲያን ቅዱስ ተብሎ የተሰየመው የቶማስ ሞር ጸሎት አካል ነው። በወቅቱ ለኮሜዲያኑ የተነበበው ጸሎት እንዲህ ይላል፣ ቀልድ እንዳገኝ፣ በሕይወት ውስጥ ትንሽ ደስታን እንድገነዘብና ከሌሎች ጋር ለመካፈል እንድችል ጸጋውን ስጠኝ የሚል ነው። በተጨማሪም ለኮሜዲያኖቹ ባስተላለፉት መልእክት ሃይማኖተኛ ምዕመናንን ሳያስከፉ እንዲቀልዱ መክረዋል። ከፍተኛ የማኅበራዊ ሚዲያ ተከታይ አፍርተዋል። በ2018 ርዕሰ ሊቃነ ጳጳሳት ፍራንሲስ በይነ መረብን ወይም ኢንተርኔትን የእግዚአብሔር ስጦታ ነው በማለት ገልጸውት ነገር ግን ታላቅ ኃላፊነትን እንደሚጠይቅ አሳስበዋል። ከሳቸው በፊት የነበሩት ርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛ ትዊተርን አሁን ኤክስ የሚባለውን በአውሮፓውያኑ 2012 ከፍተዋል። ነገር ግን የተከታዮቻቸው ቁጥር ፍራንሲስ ጳጳስ በነበሩበት ጊዜ በከፍተኛ ደረጃ አድጓል። የጳጳሱ አካውንት በእንግሊዝኛ፣ በስፓኒሽ፣ በጣሊያንኛ፣ በፖርቹጋልኛ፣ በፖላንድኛ በፈረንሳይኛ በጀርመንኛ በአረብኛና በላቲን ዘጠኝ ቋንቋዎች መልዕክት የሚያጋራ ሲሆን በአጠቃላይ ከ50 ሚሊየን በላይ ተከታዮች አሉት። በቅርቡ አዳዲስ ቴክኖሎጂዎችን መጠቀም የሰውን ግንኙነት እንደማይተካ የሰውን ክብር የሚያስከብርና የዘመናችንን ቀውሶች እንድንጋፈጥ የሚረዳ በማለት ጸሎት ተጋርቶበታል። ፖፕ ፍራንሲስ ለመጨረሻ ጊዜ በኤክስ ገጻቸው ላይ መልእክት ያስተላለፉት ከህልፈታቸው አንድ ቀን ቀደም ብሎ የፋሲካ ዕለት ነበረ። በመልእክታቸውም ክርስቶስ ተነስቷል፣ እነዚህ ቃላት የመኖራችንን አጠቃላይ ትርጉም ይይዛሉ፣ ምክንያቱም እኛ የተፈጠርነው ለሕይወት እንጂ ለሞት አይደለም ብለው ነበረ። ቀጣዩ ጉዳይ ወደ አሥራ ሦስተኛው መቶ ክፍለ ዘመን ይወስደናል። በካቶሊክ ቤተ ክርስቲያን በጳጳሳት ዘንድ ልዩ ቦታ የሚሰጠው የአሳ አጥማጁ ቀለበት አለም የአሳ ምስልን የያዘው ይህ ቀለበት ስያሜውን ያገኘው የመጀመሪያውን የካቶሊክ ጳጳስና ከአሥራ ሁለቱ የክርስቶስ ደቀ መዛሙርት መካከል አንዱ ከሆነው ዓሣ አጥማጁ ጴጥሮስ ነው። ይህንን ቀለበት ጳጳስ ፍራንሲስ ላለፉት አሥራ ሁለት ዓመታት አጥልቀውታል። ቀለበቱ የካቶሊክ ቤተ ክርስቲያን ከጴጥሮስ ዘመን አንስታ እስከ ዛሬ ድረስ መንፈሳዊ ትስስሯን ጠብቃ መጥታለች የሚለውን ሐሳብ ይወክላል። በካቶሊክ አስተዳደራዊ ባህል መሠረት ይሄ ቀለበት አሁን ከእጃቸው ወልቆ እንዲሰባበር ወይም ቅርጹን እንዲያጣ ይደረጋል። የሟቾቹን ጳጳስ ቀለበት ያገኘ ሰው የሐሰት ደብዳቤዎችን እንዳያዘጋጅባቸው ለመከላከል ቀለበቱ እንዲሰበር ይደረጋል። የቀለበቱ ነገር ለዘመናት ሲወራረስ የመጣ ታሪክ አለው። ይህ ቀለበት የካቶሊክ ቤተ ክርስቲያን ለምታወጣቸው ሕጋዊ ደብዳቤዎችና የጳጳሱ መልእክቶች እንደ ማህተም ያገለግላል። አዲስ ጳጳስ ሲመረጡ የራሳቸው ቀለበት ይኖራቸዋል። ደብዳቤዎች ወይም ትእዛዞች ተመሳስለው እንዳይዘጋጁ በሚል የቀደመው ጳጳስ ያደርገው የነበረው ቀለበት በመዶሻ ተቀጥቅጦ እንዲሰበር ይደረጋል ከ1521 እስከ 2013 በዚሁ አሰራር መጥቷል። በ2025ም የሚጠበቀው ይህ ነው። ይሄ ቀለበት በወርቅ የሚሰራ የነበረ ቢሆንም በጳጳስ ፍራንሲስ ጥያቄ ግን የእሳቸው በወርቅ ላይ በተለበጠ ነሐስ፣ እላዩ ላይ የቅዱስ ጴጥሮስን ሁለት ቁልፎች ምስል ይዞ እንዲዘጋጅ ተደርጓል። አንዳንድ ጊዜ እጃቸው ላይ የሚታየው ቀለበት ሙሉ ለሙሉ ከነሐስ የተሰራና አንድ መስቀል መሃሉ ላይ የያዘ ሲሆን ይህ ቀለበት ጳጳስ ሆነው ከመመረጣቸው በፊት ያደርጉት የነበረው ነው። ዓለም ሰልጥኖ ማህተምን ቀርጾ መጠቀም በመጀመሩ የጳጳሱን የእጅ ቀለበት በማህተምነት መጠቀም ቢቀርም የካቶሊክ ቤተ ክርስቲያን ጥንታዊ ሥርዓቷን ለማስታወስ ቀለበቱን በመዶሻ የመስበር ሂደቷን ሳታቋርጥ እዚህ ደርሳለች። ስለ ቀብራቸው ሁኔታ አስቀድመው ያደረጉት ኑዛዜ፣ የምድር ሕይወቴ መጨረሻ እየተቃረበ እንደሆነና በዘላለም ሕይወት ላይ ሕያው ተስፋ እንዳለኝ እየተሰማኝ የኔን የመካነ መቃብር ቦታ በተመለከተ ብቻ ፈቃዴን መግለጽ እፈልጋለሁ። ሕይወቴንና ክህነታዊውን የርዕሰ ሊቃነ ጵጵስና አገልግሎቴን ለጌታችን እናት ለቅድስት ድንግል ማርያም ሁልጊዜ አደራ ሰጥቻለሁ። ስለዚህ የትንሣኤን ቀን በመጠባበቅ ላይ እንዳለ ሟች እረፍቴን በሳንታ ማርያ ማጆሬ ባዚሊካ ውስጥ እንዲፈጸም እጠይቃለሁ። በእያንዳንዱ ሐዋርያዊ ጉዞ መጀመሪያና መጨረሻ ላይ ለጸሎት በሄድኩባት በዚህች ጥንታዊት የማርያም ቤተ መቅደስ የመጨረሻ ምድራዊ ጉዞዬ እንዲያበቃ እመኛለሁ። ሐሳቤን ንጽሕት በሆነች እናት ጥበቃ አደራ በመስጠት ስለ አስተዋይና የእናትነት እንክብካቤዋ አመሰግናለሁ። መካነ መቃብሬ በጳውሎስ የጸሎት ቤት በሳንታ ማርያ ማጆሬ ባዚሊካ ውስጥ በሚገኘው የሳሉስ ፖፑሊ ሮማኒ ወይም በሮም ሕዝብ የጸሎት ቤት ውስጥ እንዲከናወንና በተጠቀሰው የጳጳስ ባዚሊካ ስፎርሳ የጸሎት ቤት መካከል ባለው የጎን ዝግ ክፍል ውስጥ እንዲዘጋጅ እጠይቃለሁ። መቃብሩ በምድር ውስጥ መሆን አለበት። ቀላል፣ ለየት ያለ ጌጥ የሌለውና ብቸኛው የመቃብር ራስጌ ጽሑፍ ፍራንቺስኮስ የሚለው እንዲሆን እጠይቃለሁ። ለመቃብሬ ዝግጅት ወጪዎች የሚሸፈኑት እኔ ባዘጋጀሁት የበጎ አድራጎት ገንዘብ ነው። ገንዘቡ ወደ ሳንታ ማሪያ ማጆሬ ጳጳስ ባዚሊካ እንዲዛወርና ለዚህም ለየኔታ አባ ሮላንዳስ ማኪርካስ መመሪያ ሰጥቻለሁ። ለእኔ መልካም ለተመኙ ሰዎች ሁሉ ጌታ የሚገባውን ሽልማት ይስጥ። ስለ እኔ መጸለይ ቀጥሉ በመጨረሻው የሕይወቴ ክፍል ላይ ያለውን መከራ ለዓለም ሰላምና በሕዝቦች መካከል ወንድማማችነት ይሰፍን ዘንድ ለጌታ ባደራ አቀርባለሁ። የዛሬው ከዓለም ዙሪያ ፕሮግራማችን ያደመጣችሁትን ይመስል ነበረ። ዮሐንስ ክፍሌ አዘጋጅች ያቀረብ ለመላው ካቶሊካውያን መጽናናትን እንመኛለን። ሰላም ለዓለማችን ይሁን።